ናቸው ብለው ቢያስቡን ነው። ምን ያህል እንደናቁን፣ ምን ያህል በቃ ህዝብ ደንዝዟል ብለው እንዳመኑ ምታውቁት። ደግሞም አንዳንድ ጊዜ ሰው ደንዝዟል ማለት ትችላለ። ለምን አይቀድሙ ምላለሁ። ማንም ማንንም ሰው እንዳይከፍት፣ ምንጣፉ እንዳትከፍቱ፣ ምንጣፉ እንዳትከፍቱ፣ ሳልጸልይ እንዳትከፍቱ። ያኔ ነው ሄደ መክፈት እየነገረህ እኮ ነው። አስቀምጫለሁ እንዳትከፍቱ፣ ከዛ በኋላ ይላ። እኔ የሚገርመኝ አሁን ክፈቱ ከዛ ይከረ ሁለት ይሄው የእግዚአብሔር ሰው አገኘሽ አገኘሽ አውስቲ ነው። ወደዚ እንደ ይሄው በቃ ከጸልይከው በኋላ ሳይ ከምንጣፍ ስር ይሄን ያህል ይሄን አንብብ ያለው አይኪዋችን መጨረሻ እንደሆነ አንብብ ያለው ግን ይሄ መንፈሳዊ ነገር ነው። መንፈሳዊ ነገር ነው። መንፈሳዊ ነገር ግድኩ አይኪው አይጠይቅም አይጠይቅምኩ መንፈስ ቅዱስ በውስጣችን አለ። የአምላክ ልጆች ነን። ዓለም የመጨረሻ መሀይሞች ናቸው። ጭንቅላታቸው አይኪዋቸው ዜሮ ነው ቢለን እንኳ ይሄን ማሰብ እንዴት ያቅተነ? ይሄን ማሰብ፣ ይሄ እኮ ቀላል ነገር ነው። በየትኛው የሐዋርያት አገልግሎት ውስጥ ነው እንዲህ አይነት አገልግሎት የነበረው? ጳውሎስ ነው ጴጥሮስ ነው? ዘይት የሸጠው ጳውሎስ ነው ጴጥሮስ ነው? የተጸለየበት ጨርቅ የሸጠው ጳውሎስ ነው ጴጥሮስ ነው? ተአምራቱን ወደ ገንዘብ የቀየረው ማነው? ስለዚህ እምናየው ነገር እያስፈራን፣ የምናየው ነገር እያሳዘነን፣ ለአንዳንዶቻችሁ አሁን እንኳን እንዲያወራው ቅር ያለው ዘጠኝ ሰው አስር ሰው አይጠፋም። አሁን እንኳን አሁን እንኳን እግዚአብሔር ይማራችሁ፣ አሁን ራስን ይማርህ እያለ ግን በጣም ለአመታት እግዚአብሔር ደጋግሞ ሲናገር አይናችሁን ብትከፍቱ ጥሩ ነው ለዓመታት እግዚአብሔር ደጋግሞ ሲናገር አይናችሁን ብትከፍቱ ጥሩ ነው። ግልጽ ቃል ልንገራችሁ፣ አቋራጭ መንገድ የለም። ሾርት ዌይ የለም። ሾርት ከት የለም። መንፈሳዊ ነገር እንደ ማንኛውም ጤነኛ ነገር ቁመት፣ መንፈሳዊ ቁመት፣ መንፈሳዊ ነገር እያደገ የሚሄድበት እንጂ ሾርት ከት የለም። ክርስቶስን ወደ መምሰል መቀየር የእድሜ ዘመን ጉዞ እንጂ ሾርት ከት የለው። በአጭር አቋራጭ የሆነ የሆነ የሆነ ነገር የሆነ ጊዜ ላይ የሚያስከፍለው ዋጋ አለ። የሚያስከፍለው ዋጋ አለ። አሁኑኑ ዛሬውኑ ለምን በጌታ መደሰት አንጀምርም? በሌለን ነገር ለምን አንጀምርም? ባልሆነው ነገር ለምን ዛሬ በጌታ አንደሰትም? ለምንድን ነው ዛሬ ማን ጀምረው ክርስትና በጌታ ሳይደሰቱ በጌታ ሙሉ ደስታ ልምምድ ውስጥ ሳይገቡ በትንቢት በሚመጣ ነገር ወንቦና አቋራጭ ነገር የሚመጣ ደስታ አለ ብለህ የምትጠብቅ ከሆነ ሰዓት እየተቃጠለ ነው። እድሜህ እየባከነ ነው። ጊዜህ እየተቃጠለ ነው። ጀስት አሁን ጀምር፣ በጌታ መደሰት አሁን ጀምር፣ በተፈጸመልህ ነገር መደሰት አሁን ጀምር፣ በማዳኑ ደስታ ደስ ይበል። ያ የልጆች በረከት ነው። ያ የልጆች እንጀራ ነው። እግረ መንገድ የሚጨመርልን ነገር ነው። እግዚአብሔር ሲፈልግ የሚሆን ነገር ነው። ሲፈቀድ የሚሆን ነገር ነው። ካልሆነም በቂ የደስታ ምክንያት አለ። በቂ መጽሐፉ እንደሚል የማዳንን ደስታ ስጠኝ እንዳለ በመዳናችሁ ደስ ልትሰኙ ያስፈልጋል። የጎደለን ይሄ በክርስቶስ ልናገኝ የሚገባንን ደስታና ሀሴት ነው። በትንቢት ውስጥ በሚገኙ ነገሮች ስለቃቅም የምንለው

ከዛ መጽሐፍ ሌላ ሁሉ ይጨመርላችኋል ነው ያለው። እግረ መንገድ የሚመጣውን ነገር ዋነኛ አድርጎ መታየት በዚህ ዘመን ስላለ ትንቢትንና የነቢይን ጉዳይ በሁለተኛ ደረጃ በዚህ ዘመን ካለ አደጋ ራስን ለመጠበቅ ጤናማውን ነገር ለማስቀጠል የምንማርበት ሁለተኛ ምክንያት ጤናማውን ነገር ለማስቀጠል የታመመውን ነገር የእግዚአብሔር ቃል ያልሆነውን ነገር፣ አደጋና መዘዝ ያመጣውን ነገር ለመከላከል ፋይት ለማድረግ ይህን ይህን ትምህርት ከዚህ በኋላ አብራችሁ የምትማሩ ሰዎች ሰምታችሁ እነንትና እንዲላሉ ዳዊት እንዲላል ለማለት ከሆነ ትምህርቴን አስተምሬ ሲጨርስ እጄን እታጠባለሁ። ለሚሰማው እናወራለን፣ እጅ እታጠባለን። አብራችሁን ፋይት የማታደርጉ ከሆነ አብራችሁን ፋይት የማታደርጉ ከሆነ እነዚህን ሰዎች የማስመሰል የመደባበስ ህይወት ወዘተ ወዘተ ጥሩ አይደለም። ፋይት አድርጎ እኛ በትምህርት በእግዚአብሔር ቃል እያጠናን እንደጋገፍ። ከዛ በኋላ ግን ትምህርቱን በቦታው ላይ ልትጠቀሙበት ያስፈልጋል። ክፉን ነገር ስሰሙ፣ ትንቢት፣ የቃሉ ፍቺ ትንቢት። የብራይስጥ ቃል ከብራይስጥ ነው የመጣው። ትንቢት የብራይስጥ ቃል ነው። በእነሱ ነዋህ ልክ ያው ነቢይ ከሚለው ጋር ይቀራረባል። ትንቢት የሚለው መልእክቱ ነው ሐሳቡ ነው። እሱ በእነሱ ነብዋህ የሚባል ነው። ነብዋህ ማለት ናባህ ከሚል የዕብራይስጥ ቃል የወጣ ነው። መናገር ወይንም በመንፈስ መሪነት መዘመር ወይም ደግሞ ሊመጣ ስላለ ነገር መናገር የሚለውን ያካትታል። ትንቢት የሚለው በዕብራይስጥ አንድ ዕብራይስጥ ቋንቋ ሂብሩ ቋንቋ የሚናገር የሚሰማ ሰው እኛ ትንቢት የምንለውን ነገር በእነሱ ቋንቋ ነቧህ ብለው ነው የሚጠሩት። ትንቢትን ነቧህ ይሉታል፣ እና ነባህ ከሚለው የዕብራይስጥ ግስ የወጣ ነው። እና የቃሉ ፍቺ የመጀመሪያው መናገር፣ ማውራት፣ ከዚያ በመንፈስ ተጽዕኖ ስር ሆኖ አንዳች ነገር መናገር፣ ከዚያ ያልፉ አይነሱ መዘመር፣ ሲያስፈልግም ስለ ወደፊቱ ነገር መናገር በአብዛኛው ከመናገር ጋር ነው። መናገር፣ መዘመር ግን በመንፈስ ቅዱስ ወይም በአንዳች መንፈስ ተጽዕኖ ስር ሆኖ መናገር ማለት ነው። የነሱ መዘመር የሚለውንም ያካትታል። ናባ ማለት እሱ ነው ትንቢት፣ የብራይስጡ ቃል የብራይስጡ ነዋህ የሚለው ማለት ነው፣ መናገር ወይም ትንቢትን መናገር ወይም በመንፈስ መሪነት በመንፈስ ተጽዕኖ ስር ሆኖ በንግግር ዜማ ማውጣት መዘመርን ሁሉ ያካትታል። ትንቢት የሚለው ቃል በዕብራይስጥ የግሪኩ ደግሞ ፕሮፌቲያ የሚለው ነው። ፕሮፌቲያ ፕሮፌት የሚለው ቃል ምናልባት ነቢ የሚለው ከዛም የመጣ ነው። ፕሮፌቲያ እኔ አሁን ነቢ የሚለውን ሳይሆን ትንቢት ነው። ምክንያቱም ፕሮፌቲያ ትንቢት ነው። ነቢይ ሲሆን ግን ፕሮፌቲስ ነው። በእነሱ ለሴት ሳይሆን ለወንድም ቢሆን በግሪክ ነው ያልኳቸው፣ በእንግሊዝኛ ሳይሆን ፕሮፌቲስ ወይም ፕሮፌቲያ የሚለው ነው። ፕሮፌቲያ ትንቢት የሚለው ሲሆን ግሪኮች የሚረዱበት እነ ጳውሎስ ሲጽፉ ትንቢት የሚል ቃል ሲናገሩ በአዲስ ኪዳን ትንቢት የሚል ቃል ሲጻፍ እነሱ እነ ጳውሎስ ሲጽፉ ፕሮፌቲያ ወይም ትንቢት እያሉ የጻፉት ቃል ትርጉሙ በኛ ከመለኮት አነሳሽነት እንዲሁ በሞራል አይደለም አንተን ለማስደሰት ምናምን አይደለም ወይ ፈልጌ አይደለም ወይ ስለፈለግክ አይደለም መነሻው። ወይም የሚያነሳሳው አካል ወይም ነገሩ እንዲነገር የሚፈልገው አካል መለኮትም አይና ፊታችሁን አይቼ ይህ ሕዝብ አሁን ትንቢት ብናገር ደስ ይለዋል ብዬ እኔ ፈልጌ ስናገር አይደለም። ወይ እናንተ ለምን አይናገርም ብላችሁ ስትፈልጉ አይደለም። ፕሮፌቲያህ የሚለው የግሪኩ ቃል ፍቺው በመለኮት አነሳሽነት ወይም ከመለኮት አነሳሽነት የሚወጣ እና የእግዚአብሔርን ፍላጎት ወይም የእግዚአብሔርን ዓላማ የሚገልጽ ንግግር መናገር ማለት ነው። ፕሮፌቲያ ማለት በግሪክ ቋንቋ ፕሮፌቲያ ማለት በእግዚአብሔር አነሳሽነት፣ በመለኮት ፍላጎት፣ በመለኮት አነሳሽነት የሱን የአምላክን ፍላጎት ወይም የሆነ ዓላማ ለሰዎች ወይም ወደ ሰዎች መናገር ማለት ነው። አንድ ግሪካዊ ሰው አዲስ ኪዳኑ የተጻፈው በግሪክ ስለሆነ አንድ ግሪካዊ ሰው ሲያነብ ፕሮፌቲያ የሚለውን ቃል የሚረዳው እሱ ስለፈለገ የሚወራ ወይ አውሪው ስለፈለገ የሚያወራው ሳይሆን በእኔ ሕይወት ወይም በአንተ ሕይወት ወይም በእኛ ነገር ላይ እግዚአብሔር የሚፈልገውን ሐሳብ የሚፈልገውን ነገር ከኔ ተነሳሽነት ከእናንተ አነሳሽነት ሳይሆን በራሱ የእግዚአብሔር ጣልቃ ገብ አነሳሽነት መናገር ፕሮፌቲያ ይባላል። ይሄ ግሪካዊው ሰው ትንቢት የሚለውን ቃል ወይም ፕሮፌቲያ የሚለውን ቃል በመለኮት አነሳሽነት የእግዚአብሔርን ፍላጎት በሰዎች መናገርን በተመለከተ ያ ነገር ዓላማው ክፎችን ለመገሰጽ፣ በጎችን ለመምከር፣ የተቸገሩትን ለማጽናናት ወይም የተሰወረን ለመግለጥ ወይም የወደፊትን ክስተት ለመተንበይ የሚነገር ማለት ነው። እነዚህ ክፎችን ለመግሰጽ ይሆናል፣ መልካሞችን ለማበረታታት ሊሆን ይችላል፣ የተቸገሩትን ለማጽናናት ሊሆን ይችላል ወይም ሊመጣ ላለ ነገር ስላለ ነገር መናገር ሊሆን ይችላል። አነሳሹ አካል ማን ብቻ ነው የሚሆነው? መለኮት ይሆናል። የሰዎች ፍላጎት ስሜት እየታየ ሰውየው አምጦ አያመጣው። በመለኮት ፍላጎት አማካኝነት ክፉን ዓለም ለመገሰጽ፣ በጎን ነገር ለማበረታታት፣ ያዘኑትን ለማጽናናት አንድ ሰው ሳይፈልግ ወይ ሰው ስለፈለገ ሳይሆን በመለኮት አነሳሽነት መልእክት ሲተላለፍ ያ ፕሮፌቲያ ይባላል። በእኛ ትንቢት ይባላል። ይሄ በብራይስጥና በግሪክ የትንቢት የቃሉ ፍቺ። ስለዚህ የብራይስቱ ቃል ናባህ የሚለው ምንድን ነው? በመንፈስ መሪነት መናገር አንዳንዴም መዘመር። ግን አነሳሹ አሁንም በብራይስጥ መለኮት ነው። በግሪኩም ፕሮፌቲያ የሚለው ቃል በመለኮት ፍላጎትና አነሳሽነት ክፎችን ለመገሰጽ፣ መልካሞችን ለማበረታታት፣ ያዘኑትን ለማጽናናት ወዘተ አንዳች የእግዚአብሔርን መለኮታዊ ፍላጎት ወደ ሰዎች መናገር ትንቢት ይባላል ወይም ፕሮፌቲያ ይባል። ነቢይ የሚለውን ደግሞ እንፍታ። ነቢይ የሚለው ቃል እሱ ደግሞ በዕብራይስጥ መጀመሪያ፣ እኒያው ቃሉ ከኦሪት ስለሚመጣ ብሉይ ኪዳን መጽሐፍ በዕብራይስጥ ነው። ኦልሞስት 9899 ፐርሰንቱ በየቦታ የገቡ በተረፈ 99% ዕብራይስጥ ነው የተጻፈው። አዲስ ኪዳን ደግሞ በግሪክ ነው የተጻፈው። ምናልባት ከማቴዎስ ወንጌል ውጭ እና ከተወሰኑ ትኖች ጣልቃ የሚገቡ ጽሑፎች ውጭ ግሪክ ስለሆነ አዲስ ኪዳኑ በጻፍበት በግሪክና በብራይስ የምናጠናው ለዛ ነው። ይሄ ትንቢት ነቢይ የሚለውን ቃል ምንጮቹ እነሱ ስለሆኑ እኛ ኢትዮጵያውያንን መጽሐፉን ተቀባይ ነን። ብሉዩንም አዲሱንም ተቀባይ ነን። ብሉዩን እስራኤላውያን አዲሱን በግሪክ ቋንቋ ተጽፎ ስለመጣ በእኛ በኢትዮጵያውያን በሚገባን መንገድ መተርጎም ስላለበት ነው ሁሌ የብራይስጡ እንዲላል የግሪክ እንዲላል የሚባለው። ነቢይ የሚለው ቃል በዕብራይስጥ ቋንቋ ነቪ የሚለው ነቪ የሚለው ቃል እኛም እንግዲህ ነቢይ የሚለውን ከራሳችን አላመጣ ነው ከአይሁዶች ወይም ከእስራኤላውያን የሚናገሩት ቋንቋ ሂብሪው የሚባለው ዕብራይስጥ የምንለው እኛ በእሱ ቋንቋ ነው ነቢ ማለት በእነሱ የሚጣራ ማለት ነው የሚያወራ የሚጣራ ወይም ለመጥራት የተመረጠ በቃ ነቢ የሚባል የሚጣራ ወይም ለመጥራት የተመረጠ ማለት ነው ሌላ ምንም ትርጉም የለውም። በእነሱ ነቢይ ነቢይ የሚለው ቃል በግሪክ ደግሞ ፕሮፌቲስ ነው። በእንግሊሽ ፕሮፌቲስ ሲሆን ለሴት ነው? አደለም ኖ፣ ይሄ ግሪኩ ነው። ለወንዱም ጭምር ነው። ፕሮፌቲስ የግሪኩ ነው። እሱ ደግሞ አልፎ አልፎ ፍቺውን ነው የምላቸው። ነቢይ በግሪክ ቋንቋ ፕሮፌቲስ ሲሆን እንግሊዘኛው ፕሮፌት የሚለውን ከሱ የወሰደው አልፎ አልፎ አልፎ ስለወደፊት ክስተቶች መተንበይ ጨምሮ ይህንን ያካትትና ከመለኮት ወደ ሰዎች መልእክት የሚያስተላልፍ ሰው እንዲሁም በዚህ መካከል ለሕዝቡ ጠበቃ ሆኖ የሚናገር ተናጋሪ ማለት ነው። ፕሮፌቲስ የሚለው የግሪኩ ቃል ማለት ነው። በዚህ ፕሮፌቲስ ነቢይ በግሪክ ቋንቋ ሲሆን በአማርኛ ስንፈታው የወደፊት ነገሮችን መናገር ይጨምርና ነገር ግን ከመለኮት ወደ ሰዎች መለኮት የሚፈልጋቸውን ሀሳቦችና መልእክቶች የሚያስተላልፍ ሰው ሲሆን እንዲሁም ደግሞ በተጨማሪ ስለ ህዝቡ ጠበቃ ሆኖ የሚቆም እና መልእክት የሚያስተላልፍ ተናጋሪ ማለት ነው። ስለዚህ ትንቢት ከላይ የተዘረዘሩትን ብዙ መንገዶች ለምሳሌ በመገሰዝ፣ በመምከር፣ በማጽናናት ወይም ወደፊቱን በመናገር እነዚህን ክስተቶች በትንቢት መልክ መናገር የትንቢት አገልግሎት ይባላል። የእግዚአብሔርን ፍላጎት በተለያየ መንገድ ለህዝቡ መግለጥ የትንቢት አገልግሎት ይባላል። የሰው ፍላጎት አይደለም። የሰውየ ፍላጎት አይደለም። ስለ ትንቢት መጽሐፍት እንኳን ጴጥሮስ ሲነግር ምንድ ነው ያለው? ትንቢት ከቶ በሰው ፈቃድ አልመጣም ይላል። ትንቢት ከቶ በምን ፈቃድ በሰው ፈቃድ አይደለም። ስጸልይ ሳላውቅ ልተነብ ይችላለሁ። ስጸልይ ሳላውቅ ትንቢት ነው ይሄ ነገር ለኔ ነው ብለ ልሰማ ትችላለህ። እኔ ግን ወይም አንተ ግን የግድ ለማናገር ሰውየውም የግድ ያንተን ፍላጎት ለማሟላት ለመናገር ሲጨናነቅ መስመር መተላለፍ ይመጣል። ሰዋዊ ነገር ይጀመራል። እግዚአብሔር የሚፈልገው ሳይሆን የሰዎችን ፍላጎት ማገልገል። ጳውሎስ ምን ብሏል? ሰዎችን ደስ ማሰኝ ከሆነ የእግዚአብሔር አገልጋይ ባልሆንኩ ነበር። ሰዎችን ደስ ለማሰኘት የማገልገል ወይንም የማከክ አገልግሎት ውስጥ እንገባል። ሰው ይሆንም የሚያሳክከው ነገር አለ። ኑሮ ሊሆን ይችላል፣ ወይ ችግር ሊሆን ይችላል፣ ወይ ገጠመው ነገር ሊሆን ይችላል። ያንን የማከክ አገልግሎት ያልበለዚያ ህዝቡ ይሄዳል፣ ይበተናል ብሎ የመፍራት ነገር። መጽሐፍ ቅዱስ ባስተምር፣ ቃሉን ባስተምር፣ መጽሐፍ ቅዱስ ምንድን ነው? መጽሐፍ ቅዱስ መጽሐፍ ቅዱስ የጸና የትንቢት ቃል ሙሉ በሙሉ ማይጠረጠር ማይፈተሽ ሊወድቅ የማይችል ፈተናውስ ሊገባ የማይችል ቼክ ልናደርገው ማንችል የጸና የትንቢት ቃል ሌሎች ትንቢቶች ሁሉ ግን ምን የሚሆኑ ናቸው የሚፈተሹ ሚዳሰሱ ቼክ የሚደረጉ ሊጣሩ የሚችሉ ተጣርተው እንደ እግዚአብሔር ቃል አለሆን ሲሉ ደግሞ ቅርቃጩ ምን የሚሆን የሚደፋ ይሆናል ማለት ነው ይሄኛውን ግን ጴጥሮስ ምን አለን? ይህ ቃል ከቶ አንደኛ በሰው ፈቃድ አልመጣም። ሁለተኛ የእግዚአብሔር ነቢያቶች እዚህ ውስጥ ይህንን የጻፉልን ከ40 በላይ የሚሆኑ ሰዎች በመንፈስ ቅዱስ ተነድተው ተመርተው ሳይሆን ተነድተው ተነድተው፣ ምን ያሳያል? ተነድተው ማለት አንዳንድ ነገር እነሱም ባይገባቸውም ራሱ በግድ እንዲጽፉ ይደረጋል። መነዳት ማለት ምንድን ነው? መነዳት ማለት ወደማትፈልገው መሄድ ማለት መኪና የሚሄደው ወደ ፈለገው ነው፣ ሹፌሩ ወደመፈለገው። አቤት ሹፌሩ ወደ ፈለገው። እነዚህ ውስጥ የተጻፉት ነገሮች ኢሳይያስ ስለፈለገ አልተጻፉ፣ ኤርሚያስ ስለፈለገ አልጸፈው። ያልገባቸው ነገር ነበር እነ ኢሳይያስ ሲጽፉ፣ እነ ዳንኤል ሲጽፉ፣ አንዳንድ ነገር አይገባቸውም ነበርና፣ ግን መነዳት ስለሆነ ይጽፉታል። ከዛ በኋላ እግዚአብሔርን ጠይቁታል። እግዚአብሔር ደሞ ምን ይላቸዋል? አሁን አንተ ይሄ ነገር አይገባህም ዝም ብለህ ጻፈው። በመጨረሻ ዘመን የሚፈጸም ስለሆነ መጽሐፉን ዝም ብለህ ዝጋው፣ ከትበው ጻፈው፣ አስቀምጠው። አንተ አትረዳውም ጻፈው። ይህ እየተነዱ ነው። ወደማይፈልጉት እየሄዱ እንዲጽፉ ይገደዳሉ። አሁን እኛ አንዴ ለመር ነው ጥቅስ አለ። ለምሳሌ ኢሳያስ ላይ ድንግል ትጸንሳለች፣ ወንዶች ትወልዳለች። ስለ ለመር ነው ምንም አይመስለንም። ያኔ ግን ኢሳያስ ከዛ በፊት ድንግል ትጸንሳለች የሚል መጽሐፍ አንብቦ ያውቃል ትንቢት ያውቃል፣ ሰምቶ አያውቅም አይደል? መጀመሪያ እኮ ለኢሳያስ ሲመጣለት ጥያቄ ፈጠ። ድንግል ጸንሳለች፣ ድንግል ማለት ድንግል ሴት አግብታ ማለት እኮ ያው ድንግል ታገባለች፣ ያው ትወልዳለች። ኖ ኖ ኖ ኖ፣ ድንግል እንደሆነች ትጸንስና ድንግል እንደሆነች ትወልዳለች። ለእኛ ኮኖ ስለ ለመር ነው ቀላል። ለመጀመሪያ ጊዜ ሲሰማው እኮ ሰውየው በጣም ብዙ ነገር ይመላለስበታል። ዳንኤል ነገሩ በፊቴ ጭንቅ ሆነብኝ ይላል ተነርቶ ስለሆነ ይጽፏል። ስለዚህ ትንቢት ከቶ በሰው ፈቃድ የሚመጣ ነገር አይደለም። ትንቢት በእግዚአብሔር ፍላጎትና ፈቃድ አንዳች የሆነ የእግዚአብሔርን ሐሳብና ፕሮግራም በሰውዬው ሕይወት ውስጥ በግለሰቡ ሕይወት ውስጥ በግለሰቡ ነገር ላይ የእግዚአብሔርን ፍላጎት ዓላማ ማምጣት ትንቢት የሚለው ቃል። ስለዚህ በዛም ይሁን በዚህ የእግዚአብሔርን ዓላማ ፍላጎት በመገሰጽ በመምከር ሊሆን ይችላል፣ በማጽናናት ሊሆን ይችላል፣ በአንዳች ነገር ሊሆን ይችላል። ወደ ሰውየው ወደ ማህበረሰቡ ወደ ሶሳይቲው ማምጣት የትንቢት አገልግሎት ይባላል። ይህንንም የእግዚአብሔርን ፍላጎትና ዓላማ ያለማመቻመች ለሰው ፊት ባለማድላት ወይም የሆነ ካልኩሌሽን ሳይሰራ መልእክቱን የሚያደርሰው ሰው ደግሞ ነቢይ ይባላል። በግሪኩ ፕሮፌቲስ ይባላል፣ በዕብራይስጡ ደግሞ ነቢይ ይባላል። ይሄ ነቢያት ትንቢት የሚለው ነገር በክርስትና ሃይማኖት ውስጥ ብቻ ያለ አይደለም። በክርስ የክርስትናው ሃይማኖት ትንቢትና ነቢይነት የሚለየው እውነተኛ ከሆነው አምላክ የሚመጣ በመሆኑ እንጂ ባዕድ እምነት የሚያምኑ በተለያየ እምነት ውስጥ ያሉ ሰዎችም ከሌላው ከጨለማው ዓለም የሚሰሙትና የሚቀበሉት መልእክት ወይም ትንቢት ደግሞ መልእክቱን የሚቀበል መልክተኛ ወይም ነቢይ አሏቸው። ጨለማውም ዓለም የተለያዩ ሃይማኖቶችም ወዘተ የትንቢት ስራ እንዳላቸው ማሰቡ ይጠቅማል። ለምንድን ነው ያን የምናስበው? እኛ ስጋ የመጣው የነሱ አይነት ነው፣ የእኛ የራሳችን ነው የሚለውንም ደግሞ ለማጥናት ይጠቅመናል። ለምሳሌ ዊኪፒዲያ ወይም ደግሞ ኢንሳይክሎፔዲያም ደግሞ ሄዳችሁ ይሄ የትንቢት አገልግሎት በክርስትና ሃይማኖት ውስጥ ብቻ ያለ አይደለም። አንድ ቃል ላነብላችሁ። አሁን ከዊኪፒዲያ ነው ቅድም ነው ወሰድኳት እችን፣ ፕሮፌቱድ የሚለውን ወይም የነቢይነት አገልግሎት ወይም ትንቢት፣ የትንቢት አገልግሎት ፕሮፌቱድ ዝ ኤግዚስትድ ን ማኒ ካልቸርስ ን ሬሊጅንስ ስሩት ሂስትሪ በታሪኩ ውስጥ በብዙ ሃይማኖቶችና ባህሎች ውስጥ ትንቢትና ነቢያቶች ነበሩ ይላል። ኢንክሉዲንግ የሚያካትታቸው ሃይማኖቶች ሜሶፖታሚያን ሪሊጅንስ በሜሶፖታሚያ አካባቢ ወይም ደሞ በአሁኑ ፋርስ ኢራን፣ ኢራቅ ምናምን አካባቢ ያሉ የባዕድ እምነቶች የአጋንንት እምነቶች በሙሉ ነቢያትና ትንቢቶች ነበሯቸው። ዞሮአስትራኒዝም ዞሮ አስትሪያኒዝም አሁንም በፐርሺያ አካባቢ የታወቀ ሃይማኖት ነው መካከለኛው ምስራቅ ላይ የታወቀ ሃይማኖት ነው፣ ወደ ኢራን አካባቢ ነው። ዞራስትሪያኒዝም የሚባለው እምነት ነቢያትም የትንቢትም አገልግሎት አሏቸው። ጁዳይዝም ወይም የአይሁድ እምነት እሱ የታወቀ ነው። ብሉይ ኪዳን መጽሐፍን ከእውነተኛ አምላክ የተቀበሉ የእውነተኛው አምላክ ነቢያትም ትንቢትም የነበሯቸው ናቸው። ስለዚህ የጁዳይዝም ወይም የአይሁድ እምነትም ነቢያትና ትንቢት አሉት። ክርስቲያኒቲ፣ የእኛ ሃይማኖት ክርስትና ነቢያትና ትንቢት አሉት። ሙኒኪያኒዝም የሚባሉ ደግሞ አሉ። እነሱ ደግሞ የሩቅ ምስራቅ ሃይማኖት ናቸው። ምናልባት ኮሪያ ምናምን ምናም የባዕድ እምነት ነው፣ ወደ ሩቅ ምስራቅ ማለት ነው። ሙኒኪዝም ኢስላም፣ እስላሞች ነቢይ አላቸው፣ ትንቢትም አላቸው። እና ዘ ባሃይ ወይም ባሃይ የሚባል እምነት ኢትዮጵያ ውስጥም አንድ ጊዜ ገብቶ የት እንደገባ አናውቅም። ባሃይ የሚባል እምነት አለ። እሱም ነቢያትና ትንቢቶች አሏቸው። እና ቴሌማ የሚባልም ሌላ እምነት አለ። እነ ታዊዝም፣ እነ ሽንቶይዝም፣ ቡዲዝም፣ ሂንዱዊዝም እነዚህ ሁሉ ነቢያትም ትንቢትም አሏቸው። እዚህ አሁን በዊኪፒዲያ